አዲስ አደረገኝ ዛሬ ማሮቅ ይሄነ ካለና በቃ ስ ያለኝ አታውቅኝም። በቃ እንዴት እንደማታውቅኝ አላውቅም። አንዱ ልጇ መኪና ዘጋ ትቼዋለሁ። አንዱማ ለእዚያ አካባቢ ያው ዓይኑን አጥፍቼ ቁጭ አድርጌዋለሁ ነው እንደት ለምን ቆይናሽ? ትናደዳለች። ምን ነው የምታሳመማት? ወገባ ጉራ፣ በዚህ ቁስል ይወጣል። እስቲ ቁስል ስለ እንዴት እዚህ ይህን ታሳብጠዋለ እንዴ ታርቀው። እሺ ልጅህ አውሬ በላው እንበል ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔ እናንተን የሚያስወጣ ምን ኃይል ነው? what kind of force መስቀል ትወዳለህ? <laughs> <laughs> <laughs> ብዙ ጊዜ ነጩ ለምን አይጮህም ትላላችሁ። አንዳንድ ለምን አይጮህም? ይጮሃል፣ ዘሩ ሆኖ ነው። በዚህ በእንትን ውስጥ በመውለድ ባህሪ ውስጥ ይሄ አዞውንም የጉማሬውንም የአሳማውንም እየበላ የወለደው ልጅ ሲሆን አስራ ስምንት አመት ሲሞላው የበላው ነው ይሸሻል፣ በዛ

ትናደዳለች። እራሷን ታማለች። እሺ ታሳምማታለች። አዎ ብታስኬዳት እንዴት ነው? እቺ ነው የትኛዋን ትስባታለች? እስቲ ሳባት እንዴት እያደረክ ነው? ብታስኬዳት ስትነሳ ወገባትም ያማታል። መርፌ የማስወጋት ወገቧ። እሺ እነ የሚቀጥለው ኦፕሬሽን ልታደርግ ነው። ሩጥ ሩጥ ተነስ። ወገምን ወገብ ነው? ቶሎ ሩጥ ሩጥ። በደምብ በደምብ ሩጥ ሩጣ በደንብ ሩጥ እኮ አልኩ። የምን ወገብ ነው? አረ በደንብ ሩጥ። ወደ ላይ ከፍ አርገውና ከፍ አርገና ሩጥ። እግርን አንሳ በደንብ ቶሎ። የምን ወፕራ ሲሆን ነው? ዛርብ ሰይጣን እሺ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ በስላሴ ስም በወላዲተ አምላክ ስም ደብረ ሰህል ቅዱስ ሚካኤል የቤተክርስቲያን አገልጋይ ናቸው። በአንድነት ይዛ 10 አመት አውቃት አለው። ኤልሳ አብራችሁ ነበር? አብራን። ትናንት ይሄ አብጠዋል እዚህ መምጣት ያሰብኩ አለችን። አዎ፣ ዛሬ ተያዘላት፣ ተፈወሰች። ማንሽ? ኤልሳ፣ ቤት ኤልሳ በደንብ ነው። ቀሚሱ ወደ ላይ ነው። የሚገርም ነው። ከለንደን ነው የመጣሽው? አዎ አዎ። ምን እስኪ ውይ ሄደ። የለም ሄደ። ምግል ነበር ሄደ። እዚህ ጋር ምግል ይዞ ነበር። ወደ ላይ ምንድነው መግል ይሄት እንደዚህ አውቆ ነዋ። አሁን ምንም አይሰማልን የለውም። የሚገርም ነው። መግል እንደ መግል እንደ መግል ይዞ ነበር። እዚህ ስትመጪ ነው የጀመረው። መጣሉ ስል በየአመቱ ያደረገኝ ነበርና ትቶት ነበር። መጣለ ቤሳስብ ጀመረው። ቀጣፊዩ ዛር ነው ይሄ። ዛርና የመተት ምናምን በደንብ ንጭይ፣ ገመዱን ጨምሪበት እዚህ በደምብ ስትሰግጂ፣ ስትንበረከኪ በጸሎት በደንብ መቀጥቀጥ ነው። እሺ በርቺ በርቺ። እሺ ልጅህ አውሬ በላው እንበል። ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔና ወንድሞችህ መተን ልክ ሰግድልህ ይሆን እንዴ ብሎ ሲናገር ትዝ አላላችሁም? እያሉ በሀሳብ መወያየት ጀመሩ። አሁን የወንድሞቹ ሴራ እዛ ተጀመረ። እንግደለው አሉ። ከዛም በኋላ አይ አንግደለው አለ ደሞ ይሁዳና ሮቤን፣ አንግደለው እነ ስምዖንም እንደዚሁ አንግደለው፣ ጉድጓድ ውስጥ እንጣለው አለ። ወደ ጉድጓድ ወረወሩት። እንደገና ደግሞ አሁንም አይ እዚህ ጉድጓድ ውስጥ ከሚሞት አለ። ከወንድሞቹ የሚያዝኑ ደግሞ መጡና ለግብፃውያንን ሽጠው አሉ። ነገኮ ፊቱ ልንበረከኩ ነው። ለዚህ ነው እዚህ ዮሴፍን እንደ መንጋ የምትመራ ያለው ዳዊት። እግዚአብሔር ስሙ የተመሰገነ ይሁን። እንደ መንጋ እኮ ነው ያለው። እንደ መንጋ፣ አንድ ዮሴፍ ነው ግን የሚመራው፣ እግዚአብሔር አምላክ እንደ መንጋ ነው። ከዛ ልብሱን አወለቁና የሆነ ቁርጥራጭ ልብስ አለበሱትና ለግብፃውያን በሰላሳ ብር ሸጡት። ይዘው ሂድ ይሄንን አንተ ደግሞ እዛ ግብፅ ወስደህ ሽጠው ብለው ሰጡት። ሲሸጥ እግዚአብሔር አብሮት ተሸጧል። ወደ ጉድጓድ ሲወረውሩት እግዚአብሔር አብሮ ጉድጓድ ውስጥ ገብቷል። ልብሱን ሲያወልቁትም እግዚአብሔር ከእርሱ ጋር ነበረ። ልብሱን አወለቁና አሁን እንግዲህ የአባቱም ችግር ሊመጣ ነው። እዚህ ጋር አባቱ ከኋላ በረከት ፍለጋ በተጓዘ ጊዜ የሚከተሉትን ተግባሮች አከናውኖ ነበረ። ኤሳውን በረከት ለመቀማት ሲል እናቱን አማክሮ እናቱም የበረከት ጉዳይ ሰምታ ስለነበረ ሽምግሎ ነበር እና አብርሃም እኔ አሁን ስጋ አምሮኛል፣ የአደን ስጋ የአንተ ይጣፍጣል። ስለዚህ ካደንከው ስጋ እንድታበላኝ እና እንድመርቅህ ሂድና የአደን ስጋ ብላኝ፣ አለው። የዚህ ጊዜ እናቱ ሰምታ፣ አንተ ኤሳው ሊመረቅ ነውና ቶሎ በልና አንድ ጦቦት አምጥተህ እንድትመረቅ ላድርግ፣ አለችው። ለምን ያዕቆብ ለእናቱ ወጥ ይሰራ ስለነበረ የቅርብ የረዳቷ ነበረ። መቼም ሴቶች እንጨት የሚፈልጥላቸው ውሃ የሚቀዳላቸውን ይወዳሉ። ውሸት ነው? በጣም ይወዳሉና፣ ለያዕቆብ አደላች። ኤሳው አይታዘዝም፣ ሁልጊዜ ለእናቱ ታዛዥ አልነበረም። እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ ውስጥ ደግሞ ፈልጓት እና ጦቦ ታመጣ። ግን እንዴት ነው? ቃሌን ያቀዋል፣ ሰውነቴን ያቀዋል፣ ሽታዬን ያቀዋል። ችግር የለም ሽታህን እንዲለውጥ የኤሳውን ልብስ አለብስሃለው ሽታህን ለመለወጥ፣ ድምፅህን ደግሞ አንተ ልክ እንደ ኤሳው ለማድረግ ሞክር አለችው። የሱ ባልሆነ ወጥ፣ የሱ ባልሆነ ስጋ፣ የሱ ባልሆነ ቅመም፣ የሱ ባልሆነ ልብስ፣ የሱ ባልሆነ ድምፅ፣ የሱ ባልሆነ ሽታ ተመረቀ ማ ማንነው የተመረቀው? ያዕቆብ። ከዛ ምርቃቱን ይዞ በል እንግዲህ ጥፋ አለችው እናት። እናቱን አልቀበረም ያዕቆብ በረከት ፍለጋ፣ ከዛን ጊዜ ጀምሮ ወጣ እናቱ ስትሞት አያውቅም። እሱ እንግዲህ የሱ ናውረዚ ለምን እንዴት? ለምን ሚስት ሌባት ቆይና እሺ ገባኝ። ምንነጋ ንቀረ ምንነ ሚስቴ ድምፃ የሰማ ሚስቴ፣ ቀጥ በል እኮ አልኩህ። ሚስቴ ናት። እንዴት አድርጌ ቀጥ በል ሚስቴ፣ ሚስቴ፣ ቀጥ በላልኩ እኮ አትጓተት። እንደዚህ ሁሉ ምን ነው ሚስቴ፣ ሚስቴ። ሰው እንዴት ሚስቴ ትላለህ? ሚስቴ ሚስቴናት ጓደኛ ነበራት አጣልቼ ፖሊስ እየጠራሁ በቃ። ጥሩ ስራ ነበረው ገንዘብ ሲሰራ ሳይ ፖሊስ ነው የምደውልለት ከእሷ እንዲለያይ፣ አለያየሁት። ፖሊስ ስንት ነው ቁጥሩ? መቶ አስራ ሦስት መቶ አስራ ሦስት መቶ አስራ ሦስት እና ትጠራለች። ዶክመንቱን ለአንድ አመት አሳገደችበት። ለአንድ አመት አዎ። ባሏት? አዎ። አንተ ነህ ወይስ አይደለሽ? አብሬ የተወለድኩ ባል እኮ ነኝ። አብሬ የተወለድኩ ባል፣ ባል ነው አዎ። እና ደውለህ ለፖሊስ ትናገራለህ? አዎ እናገራለሁ። አንተ ሰይጣን ነው። አዎ። የጀርመን ፖሊሶች ሰይጣን ነው የሚያደምጡት የታይ የሮፑ የአሜሪካው ምናምን ሁሉ ሰይጣን ሲደውል ደስ ብሏቸው ነው የሚቀበሉት። አንተ ስትደውል ግን አይፈልጉም፣ አንተን አያውቁም። ግን ሰይጣኑ ደግሞ ይሄን በደንብ ስለሚያቅ ፖሊስና ሰይጣን አንድ ናቸው፣ ይተባበራሉ ማለት ነው። እሺ፣ ብዙ ነገር ነው የምናደርጋት። የዛሬ ወር ጀርመን እንዳትመጣ ኦፕሬሽን ሦስት ጊዜ ምንዋል እዚህ ላይ አዎ። እንዴት በቀላሉ እንደዚህ ዲያብሎስ በሚከራከርበት ዘመን ላይ ነው ያለ፣ ነው የራሱ የሆነውን ትውልድ በራሱ መንገድ ለመምራት ይሄን ያህል ይከራከራል። አስጨነቀች ቀጥበል፣ እንደዚህ ቀጥበል። ወይኔ ሚስቴ፣ ወይኔ፣ ወይኔ ሚስቴ። ባረም እንዴት ነው? በየትኛው እንትን ነው ይተናት? የመጀመሪያ ሚስቴ፣ የመጀመሪያ ሚስቴ ናት። ወንድ አታውቅም። እንዴት በቃ የመጀመሪያ ሚስቴ። እንዴ ሚስት አታውቅም እንዴ አንተ? የሰው ሚስትና ባል ተፋታ የመጣው እዚህ እንዴ? ሚስት አታውቅም ወይ እንዴ? ምንድን ሚስቴ ናት እንዴ? አንተ እያፋታህ ነው ያለኸው። ምን ጤፍ አትገዛ፣ እያፋታህን ነህ። ኮሜዶሮ አትገዛ፣ ስማ ዳቦ አትገዛ፣ ብስኩት አትገዛ። ምን ብለን እንገዛለን እኛ? እነሱ እንዲገዙልን ነው የምንፈልግ እኛ። ደሞኛ ጥሩ ማድረግ እንወዳለን። እንዴ ታዲያ ሚስት እንዴት ነው እንደሚባለው? በቃ ወንዳት ወድም አሁንማ ለብቻ ደስ ደስታ ደስተኛን ነን። በቃ እንደፈለግን ለብቻዋን፣ በቃ ለብቻዋን ሆና ተደሰት። ባሏን ጠራው። አሁን ከዚህ ደውልለት፣ ልንፋታ ነው በለና ደውልለት። ከሚስትህ ጋር ልንፋታ ነው ያው

ቀጥ በለን! ወይኔ ወይኔ ወይኔ! ከልጁ ዮሐንስ ልጁ ዮሐንስ ምን ታረገዋለህ? ልጅላትም እኛ ስታረግዝ ወዲያው ነዋ ወዲያው። የምን ልጅ እንዴ! ልጅ ልጅ ልትወልድ፣ እኛ እኮ እሷን ለመግደል፣ ለማበላሸት እናቷን ገድለናል፣ አባቷን ገድለናል። ወንድማ እናሷን የቀሩ ሁለት ናቸው፣ ሁለት ብቻ ነው። ወንድማ ወልዷል። ቀጥ በለን! እሷም ትወልዳለች። በየገዳሙ በየቅዱስ አርሴማ እየሄደ እያለቀሰ ይያለ ይቀሰ ቀጥበል እኮ አልኩህ። ሶስት አመት ሙሉ አሳምመን እሷ እዚህ እየሰራች ወንድሜ እያለች እያለቀሰች ይቀሰች እኛ ስለማያምኑ እናቷ የብሬ አዳል አዳል ሙቴ አማኝ ነበረች። እሷ ፍንጃል ትሰብራለች፣ ለእኛ ፍንጃል ትሰብራለች። አዎ፣ አዎ፣ ቅድም የተናገረው ልጅ ጥራው። ይሄው በእኔ ልንፋታ ነው ከባሏ በል ፕሮንቶ ፕሮንቶ፣ በለው። እኔ ሰይጣን ልፋታ ነው ከሚስቴ እንደ ርገው እኔ ነኝ አባረርኩ፣ ተይዣለሁ በለው። ጣልያን ነው

አረብ ነው። ንገረው፣ መንፈሱ ተይዟል በለው። ሰይድ አይወደውም እኮ። ለምንድነው በቃ? አይፈልገውም እሱ ወደ በቃ አንተ ለምን ግን ለምን አንተ

እነቃለሁ በወላዲተ አምላክስ በወላዲተ አምላክስ ሁላችንም እንለቃለን እን ጉረኛ ነገር ነው። አንድ ማህፀን አስወጥተናል፣ አንድ ቱቦ አስወጥተናል። የዛሬ አምስት አመት ደሞ አንድ ቱቦ ነው የምትለው አንድ ቱቦ ነው የቀራት፣ በቃ የመውለድ እንትን አንድ ቱቦ ነው የቀራት፣ አንዱን በቃ አስወጣ ነው እ ያስወጣ ነው እንዱ ነው ለዶክተሮች በቃ ይሄ አይሰራም ከጥቅም ውጭ ነው ብለህ ያስወጣ ነው ለምን በቃ ነው እንዴ ለምን ትወልዳለች ከሰው እኛ ከኛ እንድትወልድ ምሳችን እንድትሆን እኛ እንድትገብር ነው የምንፈልገው እንዴ ሰው ወንድሜ ቤት ትገዛለች ከአገሯ ወንድሜ ወንድሜ እንደዚህ ሁሉ ነው የምትለው ባልተዘጋጀሽ አትወልድም አትወልድም አትወልድም እንዴ አትወልድ ነው በጊዜ ካላወቀን ልክ እንደዚህ ነው ደግሞ በጊዜ ወቁ ሲባል ሀበሻ አስቸጋሪ ነው። የግድ ታሞ መምጣት አለበት። ተሰቃይቶ ካልመጣ አያምንም። ውስጣችን በጣም አደገኞች ነን። ክርስቲያን እንመስላለን እንጂ አይደለንም እኮ። የሚመስል ክርስቲያን የሚመስል ግን አረማውያኖች ባህሪ ውስጥ ያለ ባህሪ ነው ያለው እኛ እና ለዚህ ነው መንፈሱ የሚመቸው ለዚህ ነው

ሰው እንዳትሆን ገንዘብ እንዳትይዝ። እናቷ በጣም ሀብታም ነበርሽ? ገንዘብ ነበር። የት ሀገር ነው? ሁመራ ሁመራ። አዎ አሉ። የሰፈሩ ልጆች እዚህ የሰፈሬ ልጆች አሉ። እነ ወይኔ እነ ሚዛን የሚባለው እነ ወይኔ እነ ሚዛን አዎ። እሺ፣ እሺ። ወጣና ስቡ ፍትና ዙር በኢየሱስ ክርስቶስ በኢየሱስ ክርስቶስ በስላሴ በስላሴ ስም ሁላችንም ሁላችንም ወደ ሲኦል እንገባለን ወደ ሲኦል እንገባለን። በቅዱስ ሚካኤል ስም በቅዱስ ሚካኤል አንዱ ልጅ መኪና ዘጋትቻው፣ አንዱ ማለዚህ አካባቢ ያው አይኑን አጥፍቼ ቁጭ አድርጌዋለሁ። የት አለ እሱ? ደግሞ ይቀጠቀጠኛል በነጋ በጠባ። አንተ ማስተማርከው ነው የሚቀጠቀጠኝ። ይቀጠቀጠኛል፣ ያስረኛል በነጋ በጠባ። ይቀጠቀጠኛል፣ ያስረኛል። እና አባክ ብላና አንተ ውሻ፣ ያስረኛል፣ ይቀጠቀጠኛል ቀጠቀጠኛል ያስረኛል። እባክህ አንድ በለው፣ ሁለተኛ እንዳይመታኝ አንድ በለው። እባክህ እባክህ እባክህ! ልጇ ነው ልጇ ነው። አው አንዱን ትንሽ አለ መጨረሻ ልጅ መኪና ስር ከተትኩት፣ አታቀኝም። እሱን ደግሞ አይኑን አስመትቼ አጠፋሁት። አንዱን አይኑን ግን አታቀኝም። አሁንም አታቀኝም። በቃ አታቀኝም። መቼም አታቀኝማ። የአንተ አሰራር ነበር ይሁሉ አው ስራ ነዋ። ምን ላድርግ? ያስረኛል፣ ይገርፈኛል በየቀኑ እርኩስ ነው። ሰው መሰለህ እንዴ? እርኩስ ነው። ዋኮ ነው። ቀጠቀጥኩ አባ፣ የእርሶን ትምህርት ከተማርኩ በኋላ ጸሎት ቤት አዘጋጀውኝ። ከዚህ በፊት አንድ ሺ አጋንንት እዛው ጸሎት ቤት ውስጥ የያዘላት ተሸኘላት። እሱ ቀርቶ ነበረ። ባለፈው ልብስ እያጠበች ጸሎት ካረኩኝ በኋላ አጣርቼ ቀጥቅጭ ያገነፈልኩት ታቦት እዛ ሪፖርት አቅርባልከው ተቀጥቅጠዋል። እስኪ በቃ እርኩስ ነው፣ ልጅ እንዳይመስልህ። ተቀጠቀጠ፣ እርኩስ ነው፣ ቀጠቀጠኝ። ያስረኛሉ ታዲያ ዶሮ ይረድልህ። እንዴት አ እዚህ ሁሉ እኮ ስራ አንተ እኮ ነህ፣ አንተ እኮ ነህ ሰራው። ይህንን ሁሉ የምታስተምረው አንተ እኮ ነህ። ደህና ተደብቄ የምኖረውን ጎረጎረኝ፣ ጎረጎረኝ ከተቀመጥኩበት ጎረጎረኝ ካረብኩበት ቦታ። እባክሽ ተይኝ ያልኳት እሷንም በልሟ ለመ እንኳ ስተኛ ተይኝ ብላት ተውኮ እንደ ትለኛለች። በጌታዬ ስማ ስሬ ያለው ትለኛለች። እሷ ራሱ ጠቋራ ጋር እንትነ ጠቋር ሰይጣን፣ ጠቋር ሰይጣን ነኝ እኔ ጠቋር ነኝ። አይኖንም ቢይዛት ባንቀጠቅጣት፣ እጇንም እንደው ባንቀጠቅጠው፣ አትተወኝም፣ አትተወኝም፣ አትተወኝም። ይህንን እንዲህ የመሰለውን ጡረታ የማይወጣ መንፈስ ትውልድ ውስጥ ማቋረጥ ቀላል ነገር አይምሰላችሁ ከትውልድ ውስጥ ማቋረጥ ነው ጡረታ የወጣ ቢሮ አይዘጋ ይህንን እንዲቋረጥ ማድረግ በራሱ ይሄ ሌላ እግዚአብሔር አምላክ በክርስትናችን ስልጣን ነው በክርስትና ውስጥ ያገኘነው ስልጣን ነው በዮሐንስ ወንጌል ምዕራፍ አንድ ቁጥር ላይ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ክርስቶስ የተወለደው ለዚህ ነው። የአጋንንት እንዲገዛን አብሮ እንዲወለድ አጋንንት አባት እንዲሆን አይደለም ክርስቶስ የተወለደው። ዝም ብለን ወንጌል ደግሞ ዝም ብለን ወንጌል የምንሰማው ይህንን ማሸነፍ ካልቻለ የምንሰማው ወንጌል ሬዲዮ ጣቢያ በለው እንዲሁ ዝም ብሎ ሬዲዮውን አትቁጠረው። በልትዘጋጅ ስንት ዓመት ነው ከእናቷ ነው የመጣው። ከናቷ መጣው። ከአያቷ ነው የመጣውት ከናቷ ነገር ላይ አይ አይኔ ነ አንድ አይኔ አይልኝም። ማታ ላይ ሶስት ሰዓት አካባቢ ላይ የተጣሉ ሰዎችን ላገላግል ገብቼ በተወረወረ ድንጋይ አንድ አይኔ ጠፍቷል። አሁን አይም እንደዚህ ሲታይ ግን የሚያይ ነው የሚመስለው። ከፍተኛ ሕክምና ተደርጎልኛል። ብዙ ገንዘብ አፍስሻለሁ፣ አልቻልኩም። እና እርስዎን ጎርጎሬዎስ እንኳን እያገለግሉ አላውቆትም ነበር እዛው ቅርብ ሰፈሪ አካባቢው ላይ እና የዲስክ መንሸራተት ደግሞ ብሎ መጣና፣ በዲስ በዲስክ መንሸራተቱ ምክንያት ሰዎች ፊልሞትን አሳዩኝ ና መጣውኝ አመት ሆኖኛል። የእርስም ፕሮግራም ስከታተል እዚህ እንደመጣው እግሬ ተንቀጠቀጠና ለአንድ ደቂቃ መቆም አልችልም ነበር። ሙሉ ቁጭ ብዬ ነው ፕሮግራሙን የተከታተልኩት። እግዚአብሔር ይመስገን። ምልክቶች አሉት። እናት ላይ ያለ ጠቋር ወይም ዛር ልጆችን በሚያይበት ጊዜ፣ በተለይም ጸሎት በምጸልዩበት ጊዜ የምታዩት ነገር አለ እማይጸልዩ ከሆነ እናትና ልጅ በሚተያዩበት ጊዜ ጠብጠብ ይላቸዋል፣ ይጣላሉ። ገና እየበሉ እሚጣላሉ፣ እየጠጡ እሚጣላሉ፣ እየተጫወቱ እሚጣላሉ። ይሄ የሚጣላው መንፈሱ እርስ በርሳቸው ስለሚያያቸው ነው። እርስ በርስ ይለዋወጣል፣ የውስጥ ለውጥ አለ። ያ ነው ትልቁ ነገር። ከጸለይግ ግን ከጸለይክ እናት ላይ ያለው ጠቋር በሚያይህ ጊዜ የሆነ ምልክት አለው የሆነ የመደበት ወይም የመውረር አልያም በምትቆጣ እና በምታፈጥ ጊዜ ውስጥ ሰውነት ድረስ መንፈሱ የማየት ችሎታ አለው። ያየዋል። የዚህ ጊዜ የሆነ ነገር የሆነ በቃ ከበድ ያለ ነገር እንዲታይ ያደርጋል። ተዘጋጅ ተዘጋጅ ቀዝ አተዛር

መባረክ ትችላለን? ያዘ አልችልም፣ አልችልም እንዴ። ምን አቅም አለኝ? አቅም የለኝም። መራገም ነው የምትችለው? አዎ መራገም፣ መራገም ነው እንዴ። እስኪ እግዚአብሔር ይጨርስ። ትራገማለች እናት ሁሉ ጊዜ። አንድ ቀን ተስማምተን አናውቅም። እኔ እታገሳለሁ፣ ይኸው በቃ ጥሬ ጥሬ እዚህ ደረጃ ላይ በእግዚአብሔር ኃይል ደረስኩኝ። ባልተዘጋጅ እንዴ ነው የምትራገመው? ተቃጠል፣ አቃጠልከኝ፣ ተቃጠል፣ አንተ ልጅ አትግባ፣ በሰላም ይድፋህ አንተ አመዳም ውሻ ድፍት ትበል ለዋል። ይሄ መራገም ስራ ነው፣ ስራ ነው እኮ ነው አፍለቅ። በዚህ አይነት መልኩ ብዙ የእርግማን ቃሎች ቤታችንና ኑሯችን ቤተሰብ ውስጥና ትውልድ ውስጥ አለ። ባጋንንት በኩል የተላለፉ ድምጾች ህይወትህንና ዘመንህን ታሪክን ከተሉ ስራች። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም የክብር ምስጋና ይድረሳት። ርምስ ማም ክብር ምስጋና ይድረስሽ። ከአድማስ እስከ አድማስ ክብር ምስጋና ይድረስሽ። እኔ እናት የድንግል ማርያም እናቴ መቤት ሄደ እዚህ ያደረሰሽኝ ዛሬ ነፃ ያወጣሽኝ ቅድስት ድንግል ክብር ምስጋና ይድረስሽ። ለእርሶም ዕድሜና ጤና ይስጦ። ያገኘ ነው ድነትን አገኘን። እርስዎ በመኖሮት ክብር ምስጋና ይድረሱ። ቀጠቀጥሽው? አዎ ቀጠቀጥኩት። ጠዋት መቀጠቅጠዋለሁ፣ ማታ ቀጠቅጠዋለሁ። አወቅሹ ቤተ ክርስቲያን ደርሼ እመጣለሁ። እዛም ሰግጄ እመጣለሁ። ቤቴ ስደርሳን በመቁጠሪያው ቀጠቅጠዋለሁ። እሱም ይቀጠቅጥልኛል። በቃ መጀመሪያ ይረግመው ነበር እሱን አይወደውም ለአይኔ የራሱ ጠላው ነበርኩ ለምን እንደው ሲወጣ ሲገባ ን እን እንዲህ በቃ እን እንዲሁን ገር ያደርገኛል ሳየው ጠቋሩ ነው ተጫወተብን ተጫወተብን ነግሶ በኛ ላይ የሚገለባብጠው ጠቋሩ ነው። የት አባቱ ቅድስት ድንግል ማርያም ክብር ምስጋና ይድረሳት ስላሴዎች ክብር ምስጋና ይድረሳቸው ዛሬ ሰው ሆንኩኝ። በርሺ በርሶ ብርታ ዛሬ ሰው ሆንኩኝ። በርሺ ድኜ ማነው ሰምሽ? እርስቴ ተሰማ ባላለው